ቤተሰብ እንዴት አመሻችሁ? እንዴት አላችሁ? ያው ማሽቷል። እንዴት አመሻችሁ ነው የሚባለው እያላችሁ በሰላማችሁ ብዙ ትትረፍርፍ ይበል። እንግዲህ ያው ብቻዬን ወጥቻለሁ። ዛሬ ወጣ ብዬ ትንሽ ራሴን ላጽናና ብዬ እስኪያስንዬ ራስሽን በራስሽ ጸና በይ፣ የሚያጽናናሽ የለም፣ የሚያስብልሽ የለም ብዬ ራሴን በራሴ እያጽናናኋት ነው። ወኬን እንደዚች ሻ ብትን እያልኩ ነው። አይታያችሁማ? አረ በደንብ ይታያል። እኔን የመሰ የዶሮ ወይን የመሰልኩ አልታይም ብልማ ሰው ሁላ ነው የሚገርመው። እኔ በጣም ነው የምታየው። እናላችኋለሁ ዛሬ ትንሽ በቃ ዲብር ብሎኛል። ብቻዬን ስለሆንኩ ቤቱ ድብር ሲለኝ ዝም ብዬ ወጣሁ። ቆይቻለሁ ከቤት ተወጣው ትዝ ሲለኝ ጊዜ ለካ ትዝ ሲለኝ ጊዜ ሲመጣብኝ ጊዜ ማለት ነው። ለካ ለካ ስላችሁ ያኔ መቅረጽ ነበረብኝ። ስንት ሂጅ ሂጅ ሂጅ ሂጅ ከዚህ በቀኝ ሂጅ፣ በግራ ብቅ ብዬ ለምን እስካሁን ቪዲዮ አልሰራም ነበር ብዬ ሃይ ሞኝነት ሞኝነት። አሁን ሲመጣኝ ጊዜ ቪዲዮስ ብሰራ ምን አለ ብዬ አሁን እያወራሁ ጉዞን ጀመርኩ ማለት ነው። እና አንዳንዴ መንታ መንገድ ላይ ደርሼ፣ እናቴ ውዶቼ መንታ መንገድ ላይ ደርሼ ማለት ነው መቋረጫ፣ እና ከግራም ከቀኝም መኪናው ሰፍ አለብኝ። ቀጥ ብዬ ቆንኩ ወደ ልሂድ ታዲያ፣ ቀጥ ብዬ ስቆም የተዛም የመጣ መኪና ቆመ፣ ከዚህም የመጣው መኪና ቆመ። ወይኔ ግን እህቶቼ እንዲወጣ ስትሉ ማለት ነው፣ እራሳችሁን ጠብቁ። ጥሩ ጥሩ አይደለም። እኔ ዛሬ ሁለተኛ እንዲህ ሲያጋጠመኝ እንዲህ ዛሬ ሁለተኛ ማለት ነው፣ ወይ ሻሽ ማረጋ ብሎኛል፣ ሸራይ ማረጋ ብሎኛል። ወደ ኋላ ወደ ፊት እየተንኳቀቀ ማለት ነው እና እንዲወጣ ብዬ ብቻዬ ወክ እያረኩ ነው፣ አውላችኋለሁ አንዳንዴ ወጣ ስትሉ አሪፍ ነው። ደስ ይላል። አሁን የቴድሽ ብላም ተደወለች። አሁ እንግዲህ ወጥቼ ወኬን እየበላ ሁን ብላት አለሁ እንግዲህ ወጥቼ ወኬን እየበላ ሆነ ነው ብሎ ታዲያ ምን ይባላል? ወደ ቴድሽ ሲሏቸው ወፍ እያለኩ ነው ነገር ታዲያ እንዲወጣ ሁሌ ታፍገን ቤት ውስጥ እንዲ ቀል ነው እንዲህ አንዳንዴ ከወጣ እንወጣ ማለት ወይ ስንት ነገር እያማረን በኩሽና መወሸቅ። ስንት ነገር ያምረናል። አልኮ እና ስንት ነገር ስላችሁ በሌላ እንዳትወስዱት። የትንሽ ቁጭ ለባትንሽ እዚህ ጋ ቁጭ። ደግሞ መንገድ ይቀጥላል። ግን ተተነሳ ቆይቻለሁ። ላይክ አርጓችሁ ተቤት ተወጣሁ ያኔ አንድ ሰዓት ምናምን አልፎኛል። ደሞ አንድ ሰዓት አይጠቅመኝም። በጣም ቆይቻለሁ ከዛ ከዛ ልጆቹ ደግሞ እየተንጨጡ ነው የኛ እኔ ዛሬ ልጅ አልያዝኩም እየቻለሁ ብቻዬን ነው ወጣሁት ብቻዬን ወጣሁት በረንዳስቲ አንድ አንድ ነገር ያው ጭለማ ስለሆነ ግን የማሳያችሁ ነገር የለም ተይቅርታ ጋር ማለት ነው ጭለማ ስለሆነ የማሳያችሁ ነገር የለም እንትን ሰው እንደዚህ ኢትዮጵያን ታገኘው ብዬ ነበር የወጣሁት ምንም ዛሬ ደግሞ ማለት ነው ምንም የለም። አንድ ሰው የሚባል የለም። ምን እንደበላችሁ አላውቅም። በለወትሮኮ ማለት ነበር የማገኛቸው በጣም ብዙ። አሁን አሁን እኛ ሰፈር የገጠርም ስለሆነ ማለት ነው የገጠር ገጠር መጨረሻው ስለሆነ የሉም። ወደ ከተማ ገቡ መሰለኝ። ምን ፈልገህ ነው የምታንቋርጠው እኔ ጋር ሰውዬ ማለት ነው ክላስ እየነፋ ነው። እሱን ምቀርጻ ምን ቪዲዮ ተሰራኩም ምቀርጻቸው ነገር ይመስሉ ይመስላችኋል መሰለኝ። ክላስ ይነፉብኛል። ለምን ሰዎች ማለት ነው? ኧረ ተው ተረጋጉ። ምን ከእናንተ ጋር ምንም ንክኪ የለኝም። ከእናንተ ጋር ምንም አይነት ንክኪ የለኝም እላችኋለሁ። እና ይህን ይመስላል ወጥቼ ማርቼ የዛሬው ልን ብቻዬን ተንቀዋለሁት ነው

ወደ ቤት የተመለስኩ ነው። ላሳያችሁ ላሳያችሁ ወኩ ምን እንደሆነ ላሳያችሁ የሄድኩበት ወክ ነው። ያልኩራቸው ነገር ወክ ነው፣ ወክ ነው፣ በዛው ወክ ነው። እንዴ ወጣ ማለት አሪፍ ነው። እንደዚ ወጣ እያላችሁ ማለት ነው እቃችሁን ሸክ እያረጋችሁ እየገዛችሁ እንዲህ በዩኒፎርማችሁና በካንዶራችሁ ሸክ እያላችሁ እየለብሳችሁ ወጣ በሉ እና አውራ መንገድ ላይ ደርሻለሁ። መንታ መንገድ ላይ ማለት ነው። አይ መኪናው መጣች በኋላ፣ ይኸው ከዛም እየፈጨች ነው። እና ምን ልላችሁ ፈልጌ ነው፣ እንደኔ በስደት ያላችሁ በሰው ቤት ያላችሁ እንዲህ ወቶ ቪዲዮ ለመቅረጥ እንደዚህ ወቶ ቪዲዮ ለመስራት ያቃታችሁ ፈጣሪ ታሪካችን ይለውጠው። በቃ ዘና ብለን የምንኖርበት ነገር ፈጣሪ ታሪካችን ልውጥ ውጥ ያርገው ማለት ነው። እና እኔ እንኳን እግዚአብሔር ይመስገን እወጣለሁ እንደምታውቁት ማለት ነው። አብዛኛውን ቪዲዮ ያው ማሳያችሁ ታውቃላችሁ። በመንገን ምሰራው ቪዲዮ አብዛኛው ነው እንደዚህ ነው፣ ስወጣ ነው ምሰራው። ቤት ውስጥ ያው ለመስራት ስለማይመቸኝ እንደዚህ ወጣ ወጣ ስል ነው ቪዲዮ የምቀርጸው አሁን ሞል ሄጄ ባለፍ የቀረጥኩት ሴትዮዋም ልጆቹም አጠገቤ ናቸው። ሁሉም ማለት ነው እንዲያውም ያንቀና ፈቀደችልኝ፣ ማለት ነው ደስ እንዳለ የፈለግሽውን ቅረጭ ሰብዬ ያንቀና ሴትዮዋ ፈቀደችልኝ እላቸዋለሁ። እና አገሯም ስንሄድ ቅረጭ ትነኛለይ። ግን እንደዚህ በቃ በመኪና አሁን በመኪና ውስጥ ስንሄድ ነው አብዛኛው ቪዲዮ የምሰራው የምቀርጸው ማለት ነው ለምን ብትሉ አይመችም አይመችም። እንደኛ ያለው እንዴት ሆኖ ነው ቪዲዮ ተመችቶት የሚሰራው? በዚህ ስለማይመች እንዲህ ወጣ ወጣ ስትሉ ስሩ። አሁን ጭለማ ነው ግን ጭለማ ላይ በጭለማ ሆነባቸው ግን ይቅርታ፣ ምንም አደርግ አይቻልም፣ ምንም አይረግ አይቻልም። እንደዚች ያገኘናትን ነቀምቀም ነቀምቀም እያደረገን እየሰራን ደህና ነገር እስከምን ደርስ ድረስ እንግዲህ ፈጣሪ መጨረሻችን ያሳምረው እላችኋለሁ፣ የእኔ ውዶች፣ የኔ ማሮች መውጣት የማይችሉ ልጆች አሉ። የምር እንዲወጡ ቪዲዮ መስራት የማይችሉ ቤት ውስጥ በቃ ምን እንስራ የሚሉ ይኖራሉ ማለት ነው ነው ፈጣሪ ይመስገን እየወጣሁ ቪዲዮ እሰራለሁ፣ ከሴትዮዋም ጋር ሆኜ ቀርጻለሁ። ስለዚህ በጣም ነው የማመሰግነው አምላኬን ማለት ነው። ለምን ብትሉ ያው እሷም ኖሮች ማኖርች ቪዲዮ እቀርጻለሁ፣ አልተውም ማለት ነው። ማቆሚያ ይልኛል ወደ ቤት እየተመለስኩ ስለሆነ የተመለስኩ ነው። ትንሽ ነው ቀረኝ። ናችኋለሁ፣ ቀረኝ ቆይ እራሴን ተመቀርጽላችሁ እንደዚህ ላሳያችሁ፣ ትንሽ የተወሰነ ነገር። ምንም አላስገብኘኋቸውም ዛሬ ማለት ነው። የምሬ ነው እምላችሁ፣ ምንም አላሳየኋችሁ። አሁን ትንሽ ላሳያችሁ ነው፣ መሽቷል ብዬ ነው በነገራችን ላይ ለቪዲዮ ጥራት የለም፣ ይቅርታ እየጠየቀን ይሄው። ግቢያችንን ላሳያችሁ። የግቢያችን አትክልት አሳያችኋል። ይሄው ጽድት ያለች ናት እኮ። ይሄ አሁን እንትን አለ ሰራተኛ አለው፣ የግቢያችን ማለት ነው። ይሄ ሰራተኛ አለን። ይሄ ቅል ነው የሚባለው። ይሄው የተኮተኮተ እያፈራ ነው። ይሄም ቅል ነው። ባር ቅል ነው። ቅል ነው። ይሄም ተምር ነው። ገና ትንሽ ነው። ይህ ሁላ ይሄ ከግቢያችን ውጭ ከአጥር ውጭ ያለው ነው። ይሄው እንትኑ ማለት ነው። ካሜራው እኮ ከላ ፍጣ እያየች ነው አጅሪዋ። ቤቴን ሙሉ ትቀርጽ ያለሽ እንጂ ምን አለብሽ ብሽ ነው ትለኛ ምን ምን አስበሽ ነው ትለኛለች። አሁን አንድ ቀን ሲነሳባት ማለት ነው። እና ይሄው አትክልት የሚያጠጣው ማለት ነው። አጠጥቶ ይሄዷል ዛሬ አርብ ስንት ስለሆነ? ወይኔ ያዘበራረኩት። እና ውዶቼ ማሮቼ እኔ መስላል እኔ ውዶቼ እኔ ድምቀቶች ስለምታበረታቱኝ በጣም ነው ማመሰግነው ከልብ ማለት ነው። ፈጣሪ ክብር ያርግልኝ። ብዙ መንገድ ተጉዣ ተጉዣ ተጉዣ ግቢያችን ደረስን።